የሀገር ውስጥ ጉዳዮቻችን ቀዳሚ ናቸው። ክቡራትና ክቡራን ተመልካቾቻችን አስቀድመን በዝርዝር የምንመለከተው ጉዳያችን የመላው ኢትዮጵያ ጨዋታዎችን ይሆናል። ከ9 ዓመታት መቋረጥ በኋላ ትናንት ለስድስተኛ ጊዜ በይፋ ተጀምሯል። በጅማ ዩኒቨርሲቲ ትላንት የመክፈቻ ፕሮግራሙ ተካሂዷል። በርከት ያሉ እንግዶችም ትናንት በመክፈቻ ፕሮግራሙ ላይ ተገኝተው ነበረ። የኤፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩ ነህን ጨምሮ ማለት ነው። ስፖርት ወጣቱ ትውልድ መልካም የሆኑ የህይወት ክህሎቶችን እንዲያዳብር የሚያግዝ ነው። የነገዋን ኢትዮጵያንም ዜጎች መፍጠሪያ ነው ብለዋል። የኤፍድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ትላንት በመክፈቻ ፕሮግራሙ ላይ ተገኝተው። አዲስ ሸዋስ የትላንት የነበረውን የመክፈቻ ፕሮግራም በዝርዝር ያስቃኘናል ከሁለቱ ክልሎችና ሁለቱ ከተማ አስተዳደሮች የተውጣጡ ከአምስት ሺህ በላይ ስፖርተኞች የሚሳተፉበት ስድስተኛው መላ ኢትዮጵያ ጨዋታዎች በጅማ ከተማ ተጀምሯል። ውድድሩ በጅማ ዩኒቨርሲቲ ስታዲየም በተደረገ የመክፈቻ መርሃ ግብር በይፋ የተጀመረ ሲሆን የኢፊድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነ፣ የባልና ስፖርት ሚኒስተር ሸዊስ ሻንካ፣ የኦሮሚያ ክልል ምክትል ፕሬዚዳንት አወሎ አብዲን ጨምሮ የክልሎች የሥራ ኃላፊዎች፣ የከተማው ነዋሪና ሉኳን ቡድኖች ተገኝቷል ። ስፖርታዊ ውድድሩ ወጣቱ ትውልድ የህይወት ክህሎቶችን እንዲያዳብሩ ያግዛቸዋል ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህ ስፖርታዊ ጨዋታ ወጣት ስፖርተኞቻችን አስፈላጊ የህይወት ክህሎቶችን እንዲያዳብሩ ያግዛቸዋል፣ ፍትሃዊነትን ያለማምዳቸዋል፣ የቡድን ስራን እና ኃላፊነት እንዲወስዱም ያለማምዳቸዋል፣ አካታችነትንም ያለማምዳቸዋል። ለእኛ ስፖርት የነገዋን ኢትዮጵያ ዜጎች መፍጠሪያችን ነው ብለን እናምናለን። ስለሆነም ወጣቱ ትውልድ ባሉታዊ ነገሮች እንዳይጠለፍ ስፖርት ከፍተኛውን ድርሻ ስለሚወጣ መንግስት እዚህ ላይ ትኩረት አድርጎ ይሰራል ሲሉም ነው ምክትል ጠቅላይ ሚኒስትሩ የተናገሩት። ስፖርትና ጨዋታ ከደጋፊነት እንካ ስላንቲያ ወጥቶ የጤና መጠበቂያ የአስተሳሰብ መቅረጫና የክህሎት መፍጠሪያ እንዲሆን መንግስት እየሰራ ይገኛል። በተለይም ወጣቱ ትውልድ በወሬ መናጆ በሴራ መቀናጆ እንዳይጠለፍ ስፖርት አንዱ መፍትሔ ነው። ማን፣ ለምን፣ መቼ፣ የት፣ እንዴት ብሎ የሚጠይቅ የሚሮጠውን ወደቀ፣ የሚመጥቀውን ደቀቀ፣ ያለውን ሞተ የተከፈተውን ተከተተ ብሎ የሚያናፍስና የሚቀበል ወጣት ያለ ውድድር ጎል እንደሚያስቆጥር ተጫዋች ይቆጠራል። የምክትል ጠቅላይ ሚኒስትሩን ሀሳብ ያጠናከሩት ሸዊ ሻንካ የባህልና ስፖርት ሚኒስትር በአገሪቱ የተጀመረውን ሪፎርም ተከትሎ መንግስት በተለያዩ የልማት ዘርፎች ላይ ትኩረት ሰጥቶ እየሰራ ይገኛል። ልዩ ትኩረት ከተሰጡ ዘርፎች አንዱ የስፖርት ልማት ነው። ስፖርት ለአንድ ሀገር ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እድገት ያለው ፋይዳ ከፍተኛ በመሆኑ ከዘርፉ የበለጠ ለመጠቀም በጥናት ላይ ተሞርክዞ ስትራቴጂ ተነድፎ እየተሰራ ይገኛል። በዚህ መሠረትም ባለፉት ዓመታት የተሰሩ የስፖርት ማዘውተሪያዎች ሕብረተሰቡን ተጠቃሚ ማድረጉን ነው ሚኒስትሯ ያነሱት። መካከለኛና አነስተኛ ደረጃ ያላቸው ከ14 ሺህ በላይ የስፖርት ሜዳዎች ተገንብቷል። እንዲሁም ዓለም አቀፍ ደረጃ የሚያሟሉ ስቴዲየሞች አዲስ ግንባታ ከፍተኛ በጀት በመመደብ እንዲሁም ከዚህ በፊት የተገነቡ ስቴዲየሞችን ስታንዳርድ ለማሟላት ሀብት በመመደብ ከፍተኛ የሆነ ስራ እየተሰራ ይገኛል። በስፖርቱ ያለውን ስብራት ለመጠገን እየሰራ እንደሚገኝ የገለጹት የውድድሩ አዘጋጅ የሆነው የኦሮሚያ ክልል ምክትል ፕሬዝዳንት አወሎ አብዲ ሞቱማ ናቸው። ኦሮሚያ የኦሮሚያ ክልል በሰላምና ልማት ላይ እየሰራ እንደሚገኝ ሁሉ የስፖርት ስብራትን ለመጠገን በርካታ ተተኪ ስፖርተኞችን ለማፍራት እየሰራ እንደሚገኝ መጠቆም እፈልጋለሁ። ከዚህ በተጨማሪ ከጅማ ከተማ ፍቅር ወንድማማችነትና አንድነትን እንዲሁም ሰላምን የምንማማርባት ነው። በዚህም ለከተማውና ለአካባቢው ነዋሪዎች እንኳን ደስ አላችሁ ማለት እፈልጋለሁ። ይህ ውድድር የህብረ ብሔራዊነት መናኸሪያ በሆነችው ጅማ ከተማ መካሄዱ ታሪካዊ መሆኑን ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ያነሱት። ጅማ በንግድ በባህል፣ በሃይማኖትና በትምህርት ኢትዮጵያን ከአራቱም ማዕዘናት ሲገናኙበት የኖረች ከተማ ናት። ዛሬ ደግሞ ያንን ታሪክ የበለጠ የሚያደምቅ ስራ ጅማ ላይ እየተሰራ ይገኛል ጅማ የኢትዮጵያ ባለውለታ ናት አባ ጅፋርን ብቻ አይደለም ዶክተር አብይንም አፍርታላለች የባህልና ስፖርት ሚኒስቴር በዚህ ዓመት ከ2008 ጀምሮ ተቋርቶ የቆየውን መላ ኢትዮጵያ ጨዋታዎችን ጨምሮ ሌሎች ስፖርታዊ ውድድሮችን በማስጀመር የኢትዮጵያን ስፖርት ማነቃቃት ላይ እንደሚገኝም ነው በመክፈቻው የተጠቆመው ቀጥለን ደግሞ የኢትዮጵያ ፕሪሚየር ሊግ ነው የምንመለከተው። የ2017 ዓ ም የኢትዮጵያ ፕሪሚየር ሊግ እንግዲህ ሊጠናቀቅ የአንድ ሳምንት እድሜ ብቻ ነው የቀረው። የ35ኛ ሳምንት የማሳረጊያ ጨዋታ ትላንት አንድ መርሃ ግብር ተከናውኖ ነበረ። ድሬዳዋ ከተማ ከስሁል ሽረ ትላንት ጨዋታቸውን አድርገው ነበረ። ድሬዳዋ ከተማ ንን ጨዋታ አራት ለሁለት በማሸነፍ ከወራጅ ቀጠናው የወጣበትን ውጤትና በፕሪሚየር ሊጉም ለመቆየት የተሻለ እድል ያመቻቸበትን ውጤት ትላንት ማስመዝገብ ችሏል። መስድ መሀመድ ለድሬዳዋ ከተማ ትላንት ሁለት ግቦችን አስቆጥሯል። ዮሀንስ ደረጀና ሀቢብ ከማል ቀሪዎቹን የድሬዳዋ ከተማ ግቦችን ያስቆጠሩ ተጫዋቾች ናቸው። ብርሃኑ አዳሙና አላዛር ሽመልስ ደግሞ ከፕሪምየር ሊጉ ለወረደው ስሁል ሽረ ሁለቱን የማስተዛዘኛ ግቦች ያስቆጠሩ ተጫዋቾች ናቸው። ድሬዳዋ ትላንት እንግዲህ ማሸነፉን ተከትሎ ነጥቡንም ወደ አርባ ሶስት ከፍ በማድረግ ደረጃውንም ወደ አስራ ሁለተኛ ከፍ ማድረግ ችሏል ከወራጅ ቀጠናው ለጊዜው በሁለት ነጥቦች ከፍ ብሎ በፕሪሚየር ሊጉ ለመቆየት የተሻለ እድል ማመቻቸት ተችሏል። ቀደም ብዬ እንዳነሳቱ እንግዲህ የኢትዮጵያ ፕሪሚየር ሊግ አንድ ሳምንት ብቻ ነው የሚቀረው የ2017 ዓ ም ሊጠናቀቅ። ሻምፒዮንን ሶስት ጨዋታዎች እየቀሩት ያሳወቀው ኢትዮጵያ መድን ሻምፒዮን እንደሆነ እናስታውሳለን። አሁን ግን በእርግጥ ከፕሪሚየር ሊጉ ዘንድሮ አራት ክለቦች ናቸው የሚወርዱት፣ ወላሏ፣ አዲግራት ዩኒቨርሲቲ ና ስሁል ሽረ ሁለቱ ክለቦች ከፕሪሚየር ሊጉ ቀድሞ መውረዳቸውን ያረጋገጡ ክለቦች ናቸው። በቀጣይ ደግሞ የመጨረሻው ሳምንት ሁለት ከፕሪሚየር ሊጉ ወደ ከፍተኛ ሊጉ የሚወርዱ ሁለት ክለቦችን የሚያሳውቅ ይሆናል። በርከት ያሉ ክለቦች የመውረድ ስጋት ያለባቸው ክለቦች አሉ። አሁን ላይ ወራጅ ቀጠናው ላይ የተቀመጡት አዳማ ከተማና መቀለ ሰባ እንደርታ ናቸው። ከወላሎ አዲግራት ዩኒቨርሲቲና ከሶል ሽረ በመቀጠል ወራጅ ቀጠናው ላይ የተቀመጡት ማለት ነው። አዳማ 39 ነጥቦችን ይዞ 16ኛ ደረጃ ላይ ተቀምጧል። መቀለ ሰባ እንደርታ ደግሞ 41 ነጥቦችን ይዞ 15ኛ ደረጃ ላይ ነው የተቀመጠው። ስለዚህ አዳማ ከተማና መቀለ ሰባ እንደርታ የመጨረሻ ሳምንት ጨዋታቸውን ተጋጣሚዎቻቸውን የሚያሸንፉ ከሆነና የሌሎችን ውጤቶችንም የሚጠብቁ ይሆናል። አሸንፈው በእርግጥ በራሳቸው አይወስኑም። የወራጅ ቀጠና ስጋት ያለባቸው ክለቦች ውጤት የሚጠብቁ ነው የሚሆነው። መቀሌ ሰባ እንደርታና አዳማ ከተማ በየመጨረሻ ሳምንት ላይ የማያሸንፉ ወይም ደግሞ የሚሸነፉ ከሆነ ደግሞ የሌሎች ውጤቶችም ሳይጠብቁ ከፕሪሚየር ሊጉ መሰናበታቸውን የሚያረጋግጡ ነው የሚሆነው አዳማ በተለይ ከ ሀዋሳ ወደ ውድድሩ ከሀዋሳ ወደ አዳማ ካቀና በኋላ በተከታታይ ድሎችን ሲያስመዘግብ የነበረ ቡድን እንደሆነ እናስታውሳለን። ባሳለፍነው ሳምንትም ከፋሲል ከነማ ጋር ያደረገውን ጨዋታ ሁለት ለባዶ ሲመራ ቆይቶ ሁለታቻ መለያየቱ ዋጋ ያስከፈለው ይመስላል አዳማ ከተማን። ስለዚህ በቀጣይ እንግዲህ የመጨረሻ ሳምንት ጨዋታዎችን የኢትዮጵያ እግር ኳስ ፌዴሬሽን ከኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ጋር በጋራ በመሆን የመጨረሻ ሳምንት ጨዋታዎችን ጥንቃቄ በተሞላበት መንገድ በተለያዩ ሜዳዎች ልክ ባሳለፍነው ሳምንት እንደተደረጉት ጨዋታዎች ማለት ነው ወንጂ ላይ አዳማ ላይና ቢሾፍቱ ላይ የነበረ ጨዋታዎችን በተለይ የወራጅ ቀጠና ስጋት ያለባቸውን ክለቦች በተመሳሳይ ሰዓት ሲያከናውኑ የነበረው ባሳለፍነው ሳምንት ማለት ነው። ስለዚህ የመጨረሻ ሳምንቱንም መቼ እንደሚደረግ እስካሁን አላሳወቀም የኢትዮጵያ እግር ኳስ ፌዴሬሽን ካክሲዮ ማህበሩ ጋር በቀጣይ እንግዲህ የፕሪሚየር ሊጉን የመጨረሻ ሳምንት ጨዋታዎች የሚደረጉበትን ሰዓትና ቦታም በይፋ የሚያሳውቅ ይሆናል። ወደ ውጭ መረጃዎቻችን እንለፍና የዓለም ክለቦች ዋንጫ ጨዋታዎችን እንመልከት። የዓለም ክለቦች ዓለም ዋንጫ ጨዋታ በአሜሪካ እየተካሄደ ነው የሚገኘው። ትላንት ጨዋታዎች ተደርገው ነበረ። ቦርሲያ ዶርትሙንድ ከብራዚሉ ክለብ ፍሎሚኔንሴ ጋር ጨዋታውን አድርጎ ነበረ ትላንት ግብ ሳይቆጠርበት ባዶ ለባዶ አጠናቋል። አዲሱ ፈራሚ ወጣቱ ጆብ ቤሊንግሃም ከሰንደርላንድ ወደ ቦርሲያ ዶርትሙንድ ካቀና በኋላ ትላንት ተቀይሮ በመግባት የመጀመሪያ ጨዋታውን አድርጓል። ባዶ ለባዶ ተጠናቋል። ይህ ጨዋታ ማሜሎዲ ሰንዳውንስ ከኡልሳን ጋር ያደረገውን ጨዋታ የደቡብ አፍሪካው ክለብ ማሜሎዲ ሰንዳውንስ በሬይነርስ ብቸኛ ግብ 36ኛው ደቂቃ ላይ ባስቆጠራት ግብ አንድ ለባዶ ይህንን ጨዋታ በማሸነፍ የአለም የክለቦች ዋንጫ ጨዋታን አንድ ለባዶ አሸንፎ በድል የጀመረበትን ውጤት አስመዝግቧል ማለት ነው። 68 ከመቶ የኳስ ቁጥጥር ብልጫ ነበረው ማሜል ዱስ እንዳሁንስ ያንንም ተከትሎ እንግዲህ ትላንት አንድ ለባዶ አሸንፎ ውድድሩን በድል ጀምሯል። ምድብ አምስት ላይ የተደረጉትን ጨዋታዎች ስንመለከት ሪቨር ፕሌት ኡራዋ ሬዲስን። የአርጀንቲናው ክለብ ሪቨር ፕሌት ከጃፓኑ ኡራዋ ሬዲስ ጋር ያደርገውን ጨዋታ ሶስት ለአንድ በሆነ ውጤት ማሸነፍ ችሏል። ኢንተር ሚላን ከሞንቴሪ ደግሞ ሌሊት አስር ሰዓት ላይ የተደረገ ጨዋታ ነበረ። ኢንተር ሚላን ከሞንቴሪ ያደረጉት ጨዋታ አንዳቻ በሆነ ውጤት ነው የተጠናቀቀው። ሰርጂዮ ራሞስ ለሜክሲኮ ቡድን ሞንቴሪ፣ ለአውታሮ ማርቲኔዝ ደግሞ ለኢንተር ሚላን ግቦችን አስቆጥረው ጨዋታው አንዳቻ በሆነ ውጤት ተጠናቋል ማለት ነው። ዛሬ የሚደረጉ ጨዋታዎችን ስንመለከት አስቀድመን ማንቸስተር ሲቲን እንመለከታለን። ማንቸስተር ሲቲ ከዋይዳድ ካዛብላንካ ዛሬ ምሽት አንድ ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። በዓለም የክለቦች ዋንጫ የመጨረሻ የምድብ የመጀመሪያ የምድብ ጨዋታዎች ናቸው ዛሬ የሚደረጉት። ማንቸስተር ሲቲ እንግዲህ በአሰልጣኝ ፔፕ ጓርዲዮላ እየተመራ የውድድር አመቱ ጥሩ ጊዜን አላሳለፈም። ስለዚህ ቢያንስ ይህንን የውድድር አመት ያለ ዋንጫ ላለማጠናቀቅ በዚህ የዓለም የክለቦች ዋንጫ ላይ አሰልጣኝ ፔፕ ጓርዲዮላ የተሻለ ውጤት ሊያስመዘግብ ይችላል ተብሎ ነው የሚጠበቀው። አዳዲስ ፈራሚዎችን አራቱን አዳዲስ ፈራሚዎችን ይዞ ነው ወደ አሜሪካ ያቀነው ጃክ ግሪሊሽን ሳያካትት ማለት ነው። በተቃራኒው ደግሞ ኬቭን ደብሮይናን ማጣቱን እናስታውሳለን። ማንቸስተር ሲቲዎች አሰልጣኝ ፔፕ ጓርዲዮላ የተሻለንን ሁሉ አድርገን በዚህ ውድድር ላይ ዋንጫ ለማሳካት የምንችለውን ሁሉ እናድርጋለን ብለዋል። በእርግጥ ቀደም ብዬ እንዳነሳውት እንግዲህ አዳዲስ ፈራሚዎችን አራት ያስፈርሟቸውን ተጫዋቾችን እነ ሪያን ቸርኪንና ሬንደርስን የመሳሰሉ ተጫዋቾችን አካቶ ከወልብስ የፈረመው አይት ኑሪንም ጨምሮ ይዞ ነው ወደ አሜሪካ ያቀናውና በዓለም የክለቦች ዋንጫ ላይ የሚያደርጉት ፉክክር ይጠበቃል። አሰልጣኝ ፔፕ ጋርዲዮ ላይ የተሻለ ውጤት ለማስመዝገብ የሚችሉትን ሁሉ እንደሚያደርጉ ተናግረዋል። ሌላኛው ዛሬ የሚደረገው ጨዋታ ሪያል ማድሪድ ከአልሂላል የሚያደርጉት ጨዋታ ነው። ሪያል ማድሪድ ከአልሂላል የሚያደርጉት ጨዋታ ምሽት አራት ሰዓት ላይ የሚደረግ መርሃ ግብር ነው። በሁለቱም ቡድኖች በአዳዲስ አሰልጣኞች እየተመሩ የሚያደርጉት ጨዋታ ነው። ሪያል ማድሪድ አሰልጣኝ ካርሎ አንችሎቲን ካሰናበተ በኋላ የቀድሞ ተጫዋቹን ዣቪ አሎንሶን ከባየር ሊቨርኩሰን አስፈርሞ እንግዲህ አሰልጣኝ አድርጎ መቅጠሩ የሚታወስ ነው። አል ሂላል ደግሞ የሳውዲ አረቢያ ቡድን የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ የነበረው የኢንተር ሚላኖ አሰልጣኝ የነበረውን ሲሞን ኢንዛጊን አሰልጣኝ አድርጎ መቅጠሩ ይታወሳል። ስለዚህ የዛሬ ጨዋታቸው በአዳዲስ አሰልጣኞች ሁለቱ ክለቦች የሚያደርጉት ጨዋታ ምሽት አራት ሰዓት ላይ የሚያደርጉት መርሃ ግብር የሚጠበቅ ነው የሚሆነው። ሪያል ማድሪድ በውድድር አመቱ ጥሩ ጊዜን አላሳለፈም። ስለዚህ ዣቪ አሎንሶ የመጀመሪያ ጨዋታቸውን እንግዲህ ሪያል ማድሪድን እየመሩ ዛሬ ምሽት ከአልሂላል ጋር የሚያደርጉት መርሃ ግብር የሚጠበቅ ነው የሚሆነው። በዛሬ ጨዋታ ላይ ኪሊያን ምባፔ ህመም አጋጥሞታል ተብሏል። ልምምዶችን አልሰራም ከቡድኑ ጋር ስለዚህ ዛሬ በአለም የክለቦች ዋንጫ የመጀመሪያ የምድብ ጨዋታ ላይ ላይሰለፍ እንደሚችልና በአሰልጣኝ ጃቪ አሎንሶ በሚመራው ቡድን ሪያል ማድሪድ ላይም ተጽዕኖ ሊኖረው እንደሚችል መረጃዎች ወጥተዋል። የሜክሲኮ ፓቹካ ከሳልዝበርግ ሌሊት ሰባት ሰዓት ላይ ይጫወታሉ። አላይን ከዩቬንትስ ደግሞ ሌሊት አስር ሰዓት ላይ መርሃግብራቸውን የሚያከናውኑ ነው የሚሆነው። ከአለም ክለቦች ዋንጫ ጨዋታዎች ወጣ እንበል ና የአውሮፓ ከ21 አመት በታች የወጣቶች ጨዋታ የአውሮፓ ዋንጫ ጨዋታ እየተካሄደ ነው የሚገኘው። በስሎቫኪያ ነው እየተደረገ የሚገኘው ውድድሩ። ከምድብ አንድ እንግዲህ የመጨረሻ የምድብ ጨዋታዎች ተደርገው ነበረ። ስፔን ና ጣሊያን ያደረጉት መራግብር ተጠባቂ ነበረ። ሁለቱ ክለቦች አቻ ተለያይተው ትላንት ከምድቡ አንደኛ ና ሁለተኛ ሁነው ማለፋቸውን አረጋግጠዋል። ሩብ ፍጻሜውን የተቀላቀሉ ክለቦች ሁነዋል። ስፔን ከጣሊያን አንዳቻ ሲለያዩ ጄሱስ ሮድሪጌዝ ለስፔን ፒሲሊ ደግሞ ለጣሊያን ግቦችን አስቆጥረው ጨዋታው በአቻ ውጤት ተጠናቋል። እኩል ሰባት ነጥቦችን ሰብስበው ስፔን ምድቡን በበላይነት በመምራት አጠናቃለች። ጣሊያንም በተመሳሳይ ሰባት ነጥቦችን ይዛ ሁለተኛ ደረጃን ይዛ አጠናቃለች። ከምድብ ሶስትም በተመሳሳይ ፖርቱጋልና ፈረንሳይ ከምድቡ ሩብ ፍጻሜውን የተቀላቀሉ ክለቦች መሆናቸው ተረጋግጧል። ፖርቹጋል ጆርጂያን አራት ለባዶ አሸንፋለች። ትላንት ፈረንሳይ ደግሞ ፖላንድን አራት ለአንድ በማሸነፍ ነው ሩብ ፍጻሜውን መቀላቀላቸውን ያረጋገጡት። ዛሬ ሌሎች ጨዋታዎች ይደረጋሉ፣ የመጨረሻ የምድብ ጨዋታዎች ማለት ነው። ከሃያ አንድ ዓመት በታች የአውሮፓ ዋንጫ ጨዋታ እንግሊዝ ከጀርመን ከምድብ ሁለት ምሽት አራት ሰዓት ላይ የሚያደርጉት ጨዋታ የተለየ ግምትን አግኝተዋል። ስሎቬኒያ ከቼክ ሪፐብሊክ እንዲሁ ከዚሁ ምድብ አራት ሰዓት ላይ የሚደረግ ሌላኛው ጨዋታ ነው። ዴንማርክ ከፊንላንድና ሆላንድ ከዩክሬን ደግሞ ከምድብ አራት ቀደም ብሎ ምሽት አንድ ሰዓት ላይ የሚደረጉ ሌሎች የምድብ የመጨረሻ ጨዋታዎች ናቸው። ፊሊፖ ኢንዛጊን እንመልከት። በቀጣይነት ፊሊፖ ኢንዛጊ የቀድሞ የኢንተር ሚላኑ የአሁኑ የአልሂላል አሰልጣኝ የሆኑት የሲሞኔ ኢንዛጊ ታላቅ ወንድም ናቸው። የቀድሞው የጣሊያን ብሔራዊ ቡድን አንጋፋ አጥቂም እንደነበረ እናስታውሳለን። በጣሊያን ሴሪ ቢ የሚሳተፈውን የፓሌርሞ አሰልጣኝ ሆኖ ትላንት መቀጠሩ ይፋ ተደርጓል። አሰልጣኝ ፊሊፖ ኢንዛጊ እንደምናስታውሰው በውድድር አመቱ በጠናቀቀው የውድድር አመት ፒዛን እየመራ ወደ ከሴሪ ቢ ወደ ሴሪ አ ማሳደጉን እናስታውሳለን። ከ34 አመታት ቆይታ በኋላ ይህ ቡድን ወደ ሀገሪቱ ትልቁ ሊግ ወደ ጣሊያን ሴሪ አ ማሳደጋቸውን እናስታውሳለን። ክለቡን ካሳደጉ በኋላ ግን የ51 አመቱ አሰልጣኝ ፊሊፖ ኢንዛጊ ከክለቡ ጋር በስምምነት ተለያይቶ ወደ ሴሪ ቢ ተመልሶ ፓሌርሞን በአሰልጣኝነት ተረክቧል። ጣሊያን ወደ ጣሊያን ሴሪ ኤ በማሳደግ ይታወቃሉ እኚህ አሰልጣኝ ቀደም ሲል እንዳነሳውት ፒዛን ወደ ሴሪ ኤ አሳድጓል። ቤኔቬንቶን ደግሞ 2020 ላይ ከሴሪ ቢ ወደ ሴሪ ኤ ማሳደጉን እናስታውሳለን እና አሁን ደግሞ ፓሌርሞን ወደ ጣሊያን ሴሪ ኤ ለማሳደግ ዳግም ወደ ሴሪ ቢው ቡድን ተመልሶ ፓሌርሞን ትላንት ተረክቧል። 51 ዓመቱ ላይ ነው የሚገኘው። ቀደም ብዬ እንዳነሳውት ከሁለት አመት በላይ በአንድ ክለብ የማሰልጠን ልምድ የለውም። አንጋፋ አጥቂ ፊሊፖ ኢንዛጊ በአሰልጣኝነት ዘመኑ በአንድ ክለብ ተረጋግቶ ከሁለት አመት በላይ ጊዜያትን ያሳለፈበት ጊዜ የለምና ፒዛንም ወደ ሴሪአው አሳድጎ እንግዲህ ሳምንት እንኳን ሳይሞላው ፓሌርሞን ተረክቦ ወደ ሴሪአ ለማሳደገ እንግዲህ ትላንት መቀጠሩ ነው ይፋ የተደረገው። እንደምናስታውሰው 2006 የዓለም ዋንጫ ላይ ጣሊያን ሻምፒዮን ስትሆን የዚያ ስብስብ አባል ነበረ። ፓሌርሞ ደግሞ ከ2017 ወዲህ ወደ ጣሊያን ሴሪያ ማደግ አልቻለም ና ከ8 ዓመታት ሆኖታል። ስለዚህ ምናልባት በቀጣይ ዓመት የሚሳካለት ከሆነ ከ9 አመታት በኋላ ወደ ጣሊያን ሴሪያ አንጋፋ አጥቂ ፊሊፖ ኢንዛጊ በአሰልጣኝነት ቡድኑን ተረክበው በቀጣይነት ክለቡን የሚመልሱት ይሆናል። በመጨረሻ ማንቸስተር ዩናይትድ ነው የምንመለከተው። ማንቸስተር ዩናይትድ በ2028 150ኛ አመቱን ያከብራል ና ፕሮጀክት 150 በሚል ክለቡ የተለያዩ እንቅስቃሴዎችን እያደረገ ነው የሚገኘው። በ2028 በሴትም በወንድም ቡድኑን ውጤታማ ለማድረግ የፕሪሚየር ሊጉን ዋንጫ በወንዶች በሴቶችም ዋንጫውን አሸናፊ ለማድረግ እንሰራለን ሲሉ የማንቸስተር ዩናይትዱ ዋና ስራ አስፈጻሚ ኦማር ብራዳ አስተያየታቸውን ሰጥተዋል። ቀደም ብዬ እንዳነሳውት እንግዲህ 2028 ላይ 150ኛ ዓመት ክለቡን 150ኛ ዓመቱን ሲያከብር ውጤታማ ሆኖ ማክበር እንደሚፈልግ ነው ኦማር ብራዳ ሀሳባቸውን የሰጡት፣ ፕሮጀክት 150 በሚል ማለት ነው። የማንቸስተር ዩናይትድ የወንዶች ቡድን በውድድር አመቱ እንግዲህ በአሰልጣኝ ሩበን አሞሪም እየተመራ በውድድር አመቱ በተጠናቀቀው የውድድር አመት ማለት ነው 15ኛ ደረጃን ይዞና ያጠናቀቀው እጅግ ደካማ የሚባለውን በታሪኩ ደካማ የሚባለውን ውጤት ነው ማስመዝገብ የቻለው። በሴቶች ደግሞ 16 ነጥቦችን ርቆ ሻምፒዮን ከሆነው ከቸልሲ ማለት ነው 16 ነጥቦችን ርቆ እንግዲህ ሶስተኛ ደረጃን ይዞና ያጠናቀቀው። ስለዚህ አሰልጣኝ ሩበን አሞሪም በቀጣይ የሚፈልጋቸው ተጫዋቾች ተሳክተውለት በ2028 ፕሮጀክቱ በሚገባ ተስተካክሎ 2028 ላይ ውጤታማ ሆነን 150ኛ ዓመታችንን በድል ማክበር እንፈልጋለን ሲሉ ዋና ስራ አስፈጻሚ ኦማር ብራዳ አስተያየታቸውን ሰጥተዋል። ክቡራትና ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን አዲስ ቀን የማለዳ ስፖርት መረጃዎቻችን በዚህ ይጠናቀቃሉ። ደግነት መኩሪያ ነበርኩ። በሰላም ዋሉ።